እሺ፣ አመሰግናለሁ ያው ከፍርሽ ቀበሌ ልማቱ ቡድን አሮና ቁጥር ሁለት ይባላል። የተደራጀ ነው ከዚህ ከንብ ማነብ ጋር በተያያዘ ነው። ከንብ ማነብ ጋር በተያያዘ የቁጥር ሁለት የሆንን አባላቶች በወርልድ ቪዥን ድርጅት አማካይነት ለስልጠና ወስደን ብር ፈንድ በማድረግ እነሱ በእነሱ አማካይነት አደራጅተውን የተደራጀ ነው። ስሙ ራሱ ስም አውጥተንለት ጽጌሬዳ ቡድን በመባል በዚህ ተደራጅተን አንድ 16 የምንሆን አባላቶችን ነን በዚህ የምንገኘው። ከዛ በደንብ አድርገን አሁን በቁጠባ አዳብረን ከዝቅተኛ ኑሮ ወደ ከፍተኛ ኑሮ ለማሸጋገር በዚህ ተሰማርተን ያው እኛም በተሰጠን ተልዕኮ አግባብ መሰረት ድርጅቱንም የወረዳውም ድጋፍ ባለሙያም ይሁን የወረዳ ድጋፍ በመስጠት እዚህ ተባብረውን ለዚህ እየተንቀሳቀስን ነው ያለ ነው። የሶድ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ እና የእንስሳት ዘርፍ ኃላፊ ነን። እንግዲህ ከዘርፉ በዋናነት ከሚሰራቸው ስራዎች አንዱ የሆነው የሌማ ትርፋት መንደር ምስረታ ነው። የልማት ትርፋት መንደር ምስረታ የማር መንደር፣ የእንቁላል መንደር፣ የወተት መንደር፣ ለዚህ የስጋ መንደር ብለን በመንደር ለይተን ይተን እየሰራን እንገኛለን። ዛሬ ላይ ከነዚህ መካከል የማር መንደር ነው አሁን እያየን ያለ ነው። ይሄ ከዚህ የማር መንደር ከስርአተ ምግብና ከቤተሰብ በምግብ ራሱን ከመቻል ባሻገር ለተፈጥሮ ሚዛን ያለው ፋይዳ ትልቅ ነው። ለዚህም ትልቅ የማታገያ አጀንዳ ሆኖ የፖለቲካል ኢሹ ሆኖ የመጣበት ሁኔታ አለ። ከመጣ በኋላ እንግዲህ ከተጀመረ አንድ አራት አመት ይሆናል። እስካሁን ድረስ እስከ ሰባት መንደሮች መስርተናል። አንዱ የሆነው ይኸው የፍርሺ ቀበሌ የማር መንደርን ነው አሁን እየተመለከተን ያለ ነው እና እንትኑ ፋይዳው እጅግ በጣም የጎላ ነው። መድኃኒት ጀምሮ ለአካባቢ የሚያደርጉት በተፈጥሮ ሚዛን ላይ ትልቅ አስተዋጽኦ ከመሆኑ ጋር ተያይዞ የእጽዋት የማዳቀል ስራ ይሰራሉ እነዚህን። ከዛም ባሻገር ደግሞ የስራ አጥ ቁጥር በከፍተኛ ሁኔታ የሚቀንስ ዘርፍ ነው ይሄ። ከዛም ባሻገር በየትኛውም የእድሜ ክልልና የጾታ አይነት የሚሰራ ተግባር ነው። ንብ በተለይ ወደ ስራ ከተገባ እጅግ በጣም ኢንተረስቲንግ የሆነ የስራ ዘርፍ ከመሆኑ ጋር ተያይዞ አጋር ድርጅቶች እያገዙን ነው ያሉት። ከእነዚህ መካከል አንዱ ወርል ዲቪዥን ነው። ሌሎችም አሉ። እነሱን በእነሱ እገዛ ከባህላዊ የአረባብ ዘዴ ወጥተው አሁን ወደ ዘመናዊ ለማሸጋገር እጅግ በጣም ውድ ነው። አንድ ቀፉ እስከ ስድስት ሺህ ብር ነው። ይህንን ነገር አሁን በአርሶ አደር ደረጃ ክሳሽ ተጠቀሙ ብንላቸው የክሴሽኑ ብዙም ላይሰርጥ ስለሚችል ይህንን ለአብነት የሚሆን በአጋር ድርጅት እያሰራን እንገኛለን እና